በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ተወዳችሁ በጌታችን በምሬታችን በኢየሱስ ክርስቶስ ሰማያዊ በሆነው ስፍራ መንፈሳዊ በሆነ በረከት የተባረካችሁ ብዙ ጸጋ፣ ብዙ ምሕረት በጎነት የተሰጠ የተሰጣችሁ ብሩካን የእግዚአብሔር ልጆች ከሰማያት የወረደ ከእናታችን የተወለደ በዛ መድኃኒት ለሆን መስቀል ላይ በተሰቀለ ጊዜ እዳ ሲከፍል እዳ የተከፈለለት ሕዝብ ያደረገን ያደረጋችሁ የቅዱሳን ቤተሰቦች ሁላችሁ እንደመንቆያችሁ ሁሉን የሚችል አምላክ ጌታ የተወደደ የተመሰገነ ይሁን። እግዚአብሔር ልጆች ቅዱስ ቃሉን የሰማችሁን የምትታነጹ በኮሜንቶቻችሁ ያለው የምትማሩትን የሚገባችሁን ምርቃታችሁን ኮሜንት አድርጋችሁ ጻፉ። ይህን ትልቅ አገልግሎት እናንተም አገልግሉ እኛም እግዚአብሔር በሰጠን ብርታት እናገለግላችኋለን ለጌታ ልደት ለገና ኢየሩሳሌም እስራኤል ሀገር እንሄዳለን ታውቃላችሁ እስራኤል አሁን ሰላማዊ ነገሮች የተፈጠሩ ነው እና ቤተልሔም ሄደን ጌታ የተወለደበት ቦታ ላይ ሌሊቱን ለማክበር ተሰቀለበት ቦታ ላይ ለመጸለይ እሱ የረገጠው እናታችን እመቤታችን የረገጠችው ቦታ ላይ ረግጠን ተባርከን መሬቱን ስምን ለመምጣት አስር ቀን ጉዞ አዘጋጅተናል ከቻላችሁ ትልቆቹ በተለያየ ዓለም ያላችሁ እናንተ ካልሆነም ደግሞ ቤተሰቦቻችሁ ወላጆቻችሁ የሚሄዱበት መንገድ ብታዘጋጁ ይሄ ትልቅ እድል ነው በዘመናት ሁሉ ደግሞ የማይመጣ እድል ነው ይሄን አስቡበት የሁተኛ አስራ አንድ አርባ አስራ ሦስት 8 ስልኬ ላይ ሳውቆኝ እግዚአብሔር ባርካችሁ ይቀድሳችሁ ተወዳጆች ርሱ ላይ እንዳያችሁት ልዩ መንፈስ ያለው ሰው እግዚአብሔር የሚወደው መንፈስ፣ የተለየ መንፈስ ያለው ሰው ምን አይነት ነው? እሱን ነው ዛሬ የምንማረው መንፈስ ቅዱስ የሚያስተምረን። ለትምህርታችን መነሻ የምናደርገው በመጽሐፍ ቅዱሳችን ላይ ኦሪት ዘሁልቅ ምዕራፍ አራት ኦሪት ዘሁልቅ ምዕራፍ 14 ቁጥር 24 ላይ ባሪያዬ ካሌብ ግን ሌላ መንፈስ ከእርሱ ጋር ስለሆነ ፈጽሞ ስለተከተለኝ እርስሑ ወደ ገባበት ምድር አገባዋለሁ ዘሩንም ይወርሳል። ዘሩም ይወርሳል ይሄንን ቃል ነው የምናየው እንግዲህ በደንብ ሀሳቡ እንዲገባን ትንሽ ታሪኩን ማየት አለብን። ያው እነዚህ የእስራኤል ልጆች ከግብፅ ሀገር ዓመት ተጉዞ በአርባኛ ዓመት ወደ መዳረሻው ደርሰው ነበር። ወደ ያሪኩ ያሪኮን አፈርሰው ከተሻገሩ በኋላ ሰላዮች ተልከው ነበር ወደ ከነዓን እና ሙሴ የላካቸው ሁለት ከሚያምኑ ሰዎች በደም ካመኑት ሰዎች ካሌብ እና እያሱ ደግሞ ከሕዝብ ደግሞ ሽማግሌዎች ተብለው የተመረጡ አስር ሰዎች አንድ ላይ አስራ ሁለት ሰዎች አስራ ሁለቱን ነገድ ወክለው እንዲሰልሉ ተልከው ነበር። በጣም የሚገርመው የሙሴ አላላክ ነው። በጣም ብዙ ህዝብን የወከሉ ሰዎች ብዙ ሰዎች ናቸው። ሰላዮቹ ብዙ ነበሩ። አንድ ሰው ሁለት ሰው አይደለም። የብዙ ሰዎች ትምልከታ ስለሚያስፈልግ አስራ ሁለት ሰዎችን ነው የላኩት። ሀገሪቱ እንዴት ናት? ምድሪቱ እንዴት ናት? መግቢያ መውጫው እንዴት ነው ሁኔታው? ብለው ያው ስለላ እንዲያደርጉ ተላኩና የተመለከቱት ማርና ወተት ብቻ አይደለም። ምንጮች አሉ። ጥሩ ጥሩ የወይን ፍሬ አለ መልካም መሬት አለ ግን ደግሞ የሚያስፈሩ ና ቀባን አማሌቃውያን እዛ ውስጥ አሉ የሚያስፈሩ የሚያስፈሩ ሰዎች አሉና እና አስሩ ሰዎች በጣም ተጽዕኖ ይሄ አሉታዊ ጨለምተኝነት የነበራቸው ነበሩ። ምድረ በዳ ውስጥ የነበረው ጉዞ አልሰራቸውም ነበር። እግዚአብሔር አርባ ዓመት በምድረ በዳ ያስኬደን በብርሃን እንድንመለከት የተሻለ እንድንመለከት ተሻግረን መሻገር እንዳለ እንድናይ በልተን መጥገብ እንዳለ እንድናይ ተዋግቶ ድል አድርጎልን እግዚአብሔር የድል አምላክ እንደሆነ እንድናይ ነው በዛ መንገድ የሚያሳልፈን እንጂ፣ እየተዋጋን እያሸነፈን አሁንም ስለ ውጊያ የምናወራ ምግብ እያማረን እንጀራ እየበላን አሁንም ስለ አማረን እንጀራ እያወራን እንዳልተደረገለት እያሰብን እንድንኖር አይደለም። እውነት ለመናገር እና ያው የእግዚአብሔር ስጦታ ከዚህ ቀደም በትምህርታችን ላይ ብዙ እንደምናነሳው ተሰርተን ነው የሚሰጠን እኛን ነው የሚሰራን በመጀመሪያ እግዚአብሔር እየሰራ በነበረበት ሁኔታ ውስጥ እስራኤል ግን ለመሰራት የተዘጋጁ አይመስሉም እና እንግዲህ አርባኛው ዓመት ላይ ነው ከግብፅ ከወጡ አርባ ዓመት ማለት እንግዲህ ሰው ምን ስንት ወረቀት ይይዛል በዩኒቨርሲቲ ቢማር እነዚህ ሽማግሌዎቹ አስሮ ግን ፈጽሞ ምንም ምንም ምንም አልተማሩም? አሁንም ፈሪዎች ነበሩ። አሁንም በእግዚአብሔር ላይ ያላቸው መተማመን ደካማ ነበረ። ቀስት ነበር የሚያስፈራቸው ከእግዚአብሔር ኃይል ይልቅ የትንሽ ጎሳዎች ቁመት ያርግላጋነት ነበር የሚያስደነግጣቸው። ሁለቱ ግን እያሱ እና ካሌብ ግን የእግዚአብሔርን ክንድ አይተው የሰለጠኑ ናቸው። በስራው ሁሉ እያዩት የመጡ ናቸው። እግዚአብሔር ዓይኖቻችንን ይክፈት። ስንት ነገር አልፈን ነው እዚህ የደረስነው? እነዚያ ያለፍናቸው ነገሮች ሁሉ እግዚአብሔርን ካላሳዩን እኛ ጥልኞች አይደለንም። እነዚያ ያሳለፍናቸው ነገሮች ሁሉ አክስቴን እኮ አየዋት፣ አጎቴን አየሁት፣ ባሌን አየሁት፣ ምሽቴን አየዋት፣ ጓደኛዬን አየዋት፣ ካደችኝ፣ በላችኝ ምናምን እያልኮን የምንኖረው ተሳስተናል። የተሻለውን ነገር ካላየን በመንገዳችን በጉዟችን፣ በጎዳናችን እግዚአብሔርን እጅ ካላየን ታዲያ ምንድን ነው ምንድነው ታዲያ የመንገዳችን ፍሬ? እግዚአብሔር ልጆች እና የመንገዱን ፍሬ በደንብ በልተውታል። ኢያሱና ካሌብ፣ ኢያሱና ካሌብ የኤናቃውያንና የአማሌቃውያን ቀስት የሚሰበር መሆኑን ነው ያመኑት። እግዚአብሔር ትናንትና ምን እንዳደረገላቸው አውቀዋልና አስበው። ሽማግሌዎች እግዚአብሔር ምን እንዳደረገላቸው እረስተዋልና አማልቃ አንቀስ ታስፈርቷቸው ነበርና ነበር እና አሳ ሁለቱም ተመልሰው ሪፖርት አቀረቡ እና አስሩ እንደተለመደው ህዝቡን የሚያደክም የሚያስፈራ ነገር ተናገሩ። ወደኋላ እንዲመለስ ህዝቡን መከሩ። አንወርስም አሉ፣ አንገባም አሉ። እውነት ለመናገር እነዚህ አስር ሽማግሌዎች በሪፖርታቸው እግዚአብሔርን ጭልጥ አድርገው ክደውን ቀይቅ ያቀረቡት ማለት ነው። አምላክ እንደሌለው ህዝብን የሆኑት ኢያሱና ካሌብ ግን ህዝቡን አረጋጉ። እግዚአብሔር ከኛ ጋራ ነው እንደ እንጀራ እንበላቸዋለን፣ እናሸንፋቸዋለን ኑጣ ብለዋሉ ማለት ነው። እንግዲህ ከነዚህ ከሁለቱ ሁለቱም እምነታቸው እስራኤልን አዳን። የተወሰነው የእስራኤል ወገን ቢጠፋም በአስሩ ሽማግሌዎች ግን አብዛኛው የእስራኤል ወገን ግን አመናቸው ማለት ልቦ ልቡ በረታ እና አንዳንድ ሰው ሽንፈትን እንደ ስብከት ይቆጥራል። ደስ ቢለው መሸነፍን መከራን ቢወራለት ወዮልህ የሚባል ደስ የሚለው አለ፣ ከህዝብም ወገን ማለት ነው። አስሮ ሽማግሌዎች ቢያስተምሩት ደስ የሚለው ሰው አለ። እያሱና ካሌብ ጥቂት ናቸው። በምድራችን ተስፋን የሚሰጡ ብርታት የሚሰጡ መሪዎች በሉት፣ አገልጋዮች በሉት በጣም ጥቂት ናቸው። ግን ጥቂቶችን መስማት ያስፈልጋል። እግዚአብሔር ኃያል ነው የሚሉ እውነት የሚነግሩትን መስማት ያስፈልጋል። እነሱ አሸናፊዎች ናቸው። ይህንን እውነት ይዘው ነው የሐዋርያት ዜና ሄ እውነት ነው። ሞት የሚሸነፍበት የጌታ ትንሳኤ ሲናገሩ ለሜዳ ነው፣ በነሱ ነው፣ በአስራ ሁለት ሰዎች ነው። እና ጥቂትም ቢሆኑ ይህንን በመስማት መበርታት ይገባል። እስራኤል በኢያሱና በካሌብ ቃል ብረት። አሁን እግዚአብሔር የሚናገረው ስለ ካሌብ ነው። ልዩ መንፈስ ያለው ሰው ነው አለ። በሕዝቡ ውስጥ፣ በእንክዳድ ውስጥ የነበረ ፍሬ ነው በደካሞች እና ጨለማን በሚወዱ ሰዎች ውስጥ የነበረ ብርሃን ነው። አሁን ካሌብ ስታወት በእስራኤል መካከል በሌሊት ወደ ሰማይ ቀና ስትሉ በታላቁ ጨለማ ውስጥ የሚያበሩ ከዋክብትን ነው የሚመስለው። ከዋክብት በጨለማ ውስጥ ነው የሚደምቁት። እና ተመልከቱ፣ ውስጥ ከሰው ጋር አውሩ፣ ስልክ ደውሉ፣ ሶሻል ሚዲያችን ክፈቱ፣ የሰውን ኮሜንቲዩ፣ የሰውን አስተያየትዩ ብዙ ሰው አስተሮች ሽማግሌዎች ናቸው። ብዙ ሰዎች አሉት። ምድር ላይ ሁሌ የሚያወሩት ነገር ዩቲብ ብትከፍቱ ኮሜንት ቢሰጡ ቢጽፉ፣ ፌስቡክ ቢከፍቱ፣ ሰፈር ቢያወሩ፣ ስራ ቦታ ቢሰበሰቡ የሚናገሩት ስለ ነው። መሬት ላይ እኮ ችግር አለ፣ ግን የሚበልጠው ደግሞ በረከት ነው። አንድም ሰው ስለ በረከት አያወራ አንድ ትልቅ ንግስ በዓል ላይ ከትልልቅ ሰዎች መካከል ተቀምጫለሁ። አገልጋዮች ናቸው ትልልቅ አባቶች የሚሆኑ ናቸው እና ምጫወት ጀመሩ። አብረን መነጋገር ጀመርንና ስለ አንድ ሰው ተነሳ። ስለ አንድ አገልጋይ አገልጋይ የተነሳ እንደዚህ ከሌ ነበሩ ምናምን ተባለ። በህይወት የሉም ሰውየውና አዎ ከሳቸው ማረፉ ተባለ። ተነሳ ስለ ሰው መሞታቸው ተነገረ። እና እኔ ሰውየውን ያየሁበትን መልካም ነገር ለመናገር ሞከርኩ። እንዴትም አርጋችሁ እንዳታዩኝ ያደራችሁ እኔም የአስሮ ሽማግሌዎች ድካም ስላለብኝ እግዚአብሔር ያውቃል። የተለየ ሰው አርጋችሁ እንዳታዩኝ ግን እዚህ ጋር ምናልኩኝ፣ እኔ ስለ ሰውየው ጥሩ ነገር ተናገርኩኝ። ስለኛ አገልጋይ ትልቅ አባት ናቸው። በጣም እኮ እንዲህ ነበሩ፣ ቅን ነበሩ፣ ጎበዝ ነበሩ ብዬ ጥሩ ነገሩን ማቀሙ ስናገር ሁሉም ዝም አለኝ፣ አልደገፈኝም ዝም አለኝ። አብረ እንዲጫወትን እንደሆነ ራሱ እስኪጠፋኝ ድረስ ዝም አሉኝ። ከዛ ምን አሰብኩ ተቀምጬ፣ ስለዚህ ሰውዬ መጥፎ ነገር ባወራ፣ ግን በጣም ደማቅ ጉባኤ እናደርገው ነበር። አስሩ ሽማግሎች በየቦታው አሉላችሁ ነው፣ በየቦታው ነው ያለ ነው። በቃ መጥፎውን ነገር ጨለማውን ነገር ክፉውን ነገር የሰውን ውድቀት ክፉነት፣ ስንፍና ምናወራ የሚያወሩ በቃ ነገር ከባድ እንደሆነ የሚናገሩ እንጂ ወደፊት እንድታልፉ የሚያግዝ ነገር የሚናገሩ ሰዎች አሉ፣ ያጋጥማችኋል። እናንተ እግዚአብሔር ልጆች ሂዱ፣ በርቱ የሚሏችሁ አሉ? የሉም እኮ፣ የሉም። እኛ ግን መድኃኒት ነን፣ እኛ ግን መድኃኒት ነን፣ መድኃኒት ነን። እኛ አይደለም ለክርስቲያኑ፣ ላላመነው ሰው መድኃኒት ነን። ሌላ ጊዜ ደግሞ አንድ ፕሮግራም ላይ አንድ እንትን ላይ አላስታወስኩትም፣ ሁኔታውን ብቻ ሙስሊሞች ነበሩ አብረው ተሰብስበን አይቲንክ ለቅሶ ላይ መሰለኝ እንደዚሁ አንድ ቤተሰብ ለቅሶ ላይ ይመስለኛል። ተነሳ ስለ ዘመኑ ስለ ፖለቲካ ይወራል እና መካከላቸው ነኝና ሁሉ የሚናገረው እንደተባለው በቃ የሚያስፈሩ ነገሮች፣ የሚያስጨንቁ ነገሮች ስለ ትውልዱ ስለምኑ ተስፋ የሚዋል ነበሩ እና ከውጭ ሀገር የሚመጡ ሰዎች ነበሩ፣ እና አንደኛው ሙስሊም ናቸው። እሳቸው መረር አድርገው ተናገሩ። ከዛ እኔ በተለይ አንደያ ውስጥ እንደ ካሌብ የተናገርኩት እውነት ለመናገር እንደዛ ነው ማምነው። እኔ ብዙ ጊዜ ክፉ ነገር ማየት ዓይን ጤነኛ ከሆነች ህይወትህ ብርሃን እንደምትሆን እወቅ የሚለው የጌታ ቃል በደንብ ነው ማምነው። ዓይኖቼ በብርሃን እንዲሞሉ እንጂ በጨለማ እንዲሞሉ አልሰራም እና አበረተኋቸው እኛ እንደምናስበው እንዳይደል ነገርኳቸው። ህይወት ህይወት ሌላ እንደሆነ ህይወት በእግዚአብሔር እጅ እንዳለነ ተናገርኩ። ጠንከር አድርጌ ማለት ነው። እንግዲህ ቄስ ነኝ እኔ። እስላሙ የመስማት ግዴታ የለበትም። ግን ምን አሉኝ ሙስሊሞቹ? ይህን ነው የምንፈልገው፣ ይህን ነው የምንፈልገው። ይህን ቃል የተናገሩት ይህን ነው የምንፈልገው። የሚፈልጉት የሚራቡት ይህን ነው። ይህን መንፈስ ነው። ይህ ልዩ መንፈስ ነው። ይሄ ልዩ መንፈስ እናንተ የሚኖራችሁ የካሌብ መንፈስ ይህን ልዩ መንፈስ ያለው ሰው አወርሰዋለሁ አለሁ ያለ ሁልጊዜ ኃይሌን የሚናገረው ርዳታን የሚናገረውን ያግዛል የሚለውን አወርሰዋለሁ። እስቲ እግዚአብሔር ያቃል ከማለት ይልቅ እግዚአብሔር ያቀልሻል ማለት ያስፈልጋል፣ ይረዳሃል ማለት ያስፈልጋል። አንዳንድ ሰዎች የመቁስ ታረጋላቸው አደለ ወደ በአንዳንድ ችግሮቻችሁ እግዚአብሔር ከእናንተ ጋር ነው ብዬ ነው ኮሜንት ማድረግላችሁ እግዚአብሔር ከእናንተ ጋር እንደሆነ አልምኝላችሁ ነዋ። ነው ነውኮ። እርግጠኛ ነን። እግዚአብሔር የሚችል አምላክ፣ የሚረዳ አምላክ፣ የሚያድን አምላክ፣ ኃይሉ የማይለወጥ ዳዊት እንዳለው ኃይሉ ብዙ ሲሆን ጠላቶች ዋሹበት አምላክ ነው። ይሄን መንፈስ ከኛ ይፈልጋል እግዚአብሔር። እርግጠኛ መሆን አለብን በሱ ላይ እርግጠኛ እግዚአብሔር ልጆች፣ ኢያሱ ምንድን ነው ካሌብ ምንድን ነው ያለው? እግዚአብሔር አውርሰዋለሁ፣ ዘሩንም አውርሳለዋል። እንደዚህ ስናስብ፣ እንዲህ ስናምን፣ እናንተ እንደዚህ የምትሉ በጣም ብዙ ብርቱ ሰዎች አላችሁ። አንዳንድ ሰው እንደ አንተ ኦርቶዶክስና እንደ ሌላ ይችላል። የአሸናፊነት መንፈስ የእኛ እንደሆነ የማያውቁ ሰዎች አሉ። ሁሌ ንንንን ምንድል የሚመስላቸው ሰዎች አሉ። ተሳስተዋል። ኦርቶዶክስ ቤተክርስቲያን እኮ ነች ሀገርን ከመወረር በሚያደን ጦርነት ውስጥ የሚያበረታ የምነት ቃል ሰንቃል አባቶቻችን የላከች ጀግንነት፣ ብርታት በእግዚአብሔር መቆም መነሳት እንደሚቻል መዋጋት ድል ማድረግ እንደሚቻለ ያስተማረች ኦርቶዶክስ ቤተክርስቲያናት ነገስታቷን አስተምራ በዛም ደግሞ ድል መጥተዋል። በውጊያ ታቦት አ ተሸክመው ሄዱ ድል አድርገው መጥተዋል። የኛ አባቶች የወጓቸውን የገፏቸውን አሸንፈዋል። በትዕቢት አንናገርም፣ ሀና እንዳለች በኩራት አንናገርም፣ አንታበየም እንጂ በእግዚአብሔር ላይ ግን አምነን እንናገራለን እንናገራለን መንገዳችን ሁሉ ሄድንበት ሁሉ በእግዚአብሔር ላይ ስንናገር እርግጠኞች መሆን አለብን። የምትፋለሙት ከራሳችሁ ከውስጣችሁ ጋር ነው። አሸንፉት፣ ውስጣችሁን አሸንፉት። እናሸንፈው። ውስጣችን ያልተሰራ ሰው አለ። እሱን እናሸንፍና እንናገር። እነዛ ሶስቱ ሕጻናት ቢያድነንም ባያድነንም ለቆንኮ ምስል አንሰግድም ብለው ነበር አለ። ባያድነንም፣ ለምን አሉ? ሶስቱ ህጻናት በእግዚአብሔር ያመኑ ናቸው፣ ደፋሮች ናቸው። በህዝብ ሁሉ ፊት፣ በእሳት ፊት እግዚአብሔር ያደናል ብለው መመስከራቸው ይደነቅ። ግን በአድነንም ብለዋል እኮ አለ። ውስጣቸው ደግሞ ሰው አለ የሚታገል። ባይመጣስ? እንዲህ ብላችሁ ባይሰማችሁስ? ያላቸው ይመስላል ውስጣቸው። ባያድነንም የሚለውን ቃል የተናገሩት ለእነ ናቡከደነፆር አይደል፣ ለውስጣቸው ነው እኛ ጋር አርሰግድም ስለዚህ ራስን እያሸነፉ መዋጋት ነው። ወደ ቤት ሄድ ነው። እነ ካሌብ ዝም ብለው አይደለም፣ ተነስተው የወረሱት፣ እግዚአብሔር መንፈሳቸውን መዝ ነው። ይሄ ልዩ መንፈስ ከልጆቹ እንዲኖር ያስፈልጋል። ታመን ከሆነ እግዚአብሔር ያድነኛል፣ ጠዋትና ማታ ያድነኛል ማለት አለብን። ጎለን ከሆነ እግዚአብሔር ይሞላኛል ጉዳይ ስስሉ እግዚአብሔር ከኔ ጋር ይሆናል ያከናው ያሳካልኛል። ማለት ከራሳችን ስንነሳ ነው የሚደክመን። እንዴት ለእኔ ያደርግልኛል? እኔ እኮ እንዲህ ነኝ፣ እኔ ቆሻሻ ነኝ። እንደኛ አይደለም፣ የእግዚአብሔር መልክ አይለወጥም። ከዚህ ከጀመራችሁ ትቀራላችሁ። ከሰማይ ጀምሮ፣ ከታማኝነቱ ጀምሮ፣ ከሱ ጀመራ ከተነስታችሁ ማመን እንጂ ከዚህኛው አይደለም። ይሄ ስጋማ ስንት እዳ አለበት? ደሙ ባያጥበው ኖሮ፣ በዚህ ስጋ ብቃት ከሆነ የሚረዳ አንድም ሰው በሕይወት አይቆምም ነበር። እግዚአብሔር ግን ታማኝ ስለሆነ ኤድሚያስ ምንድን ነው ያለው? ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው ያልጠፋሁት አይደለም ያለው። ዓለም ሁሉ ድራሹ ነበር የሚጠፋው እግዚአብሔር ባይምረን ኖሮ፣ ከእኛ ከሆነ ጥፋት ደረጃ ቢገባል። ከሱ ስለሆነ ነው በሕይወት የቆምነው ከእሱ ስለሆነ ነው። ምርጥ ምሕረትና ይቅርታ ያገኘ ነው። ሰላም የዋል ነው። ሰርተን የገባ ነው። ወልደን የዋ ሳም ነው። ቆመን የትዳር ነው። ስጋዋን ለሞ የተቀበል ነው። ንስሓ የገባ ነው። ከሱ ስለሆነ ነው። ከሱ ባይሆን ከእሱ ተነስቶ ማመን ያስፈልጋል። ልባችን ከእሱ ሲጀምር ምንም አይከለክለን። በሱ ላይ ለመመካት አይለወጥም ነው። አንተ ግን ያው አንተ ነህ። አመቶች ዘመኖች አያልቁ እግዚአብሔር ያው ምንም አይለውጥም። በጣም ከሚገርመኝ የማገለግለው አምላክ የእናንተን የማባት ከሚያስገርመኝ ባህሪው አለበለውጥ ነው። እኛ እንደ ደመና ነው የምንለዋወጠው። ልባወጣው ሰማዩን እየተመለከትኩ ብዙ ነገር እማራለሁ። ደመና አንዴ ነጭ ይሆናል፣ አንዴ ጥቁር ይሆናል፣ አንዴ ውሃ ይሆናል፣ ዝናብ ይሆናል ነፋስ ጠርጎት ይወስደዋል። እኛ ማለት ደመና ማለት ነው በፊቱ። እግዚአብሔር ግን ሰማዩ ነው። የሰማዩ መልክ አይለወጥም። ያው ብሉ ነው ሰማዩ፣ ስም ያለ ነው ሰማዩ፣ እንዳላለ ደመና ግን ይቀያየራል። ስለዚህ ከደመናው አንጀምርም ነው፣ ከሰማዩ ነው ከእግዚአብሔር ታማኝነት፣ ከማይለወጡ ፍቅሩ፣ ችሎታው፣ ኃይሉ ነው ምንጀምር። መንገዳችን ላይ ስንቆም ሁልጊዜ እርግጠኞች መሆን አለብን። ይሄ ልዩ መንፈስ ይባላል። እርግጠኛ መሆን ያስፈልጋል። እግዚአብሔር ላይ እርግጠኛ መሆን ያስፈልጋል። እና ከአላፋት መካከል ካለ ብንመርጦ ይሄ ልዩ መንፈስ ያለው ሰው ወድጄዋለሁ። ለምን ያለ ይመስላችኋል? እርግጠኛ ነው፣ በእግዚአብሔር ላይ እርግጠኛ ስለዚህ ዛሬ በዚህ ትምህርታችን ምንድነው? ዛሬ የተናገረ እርግጠኛ፣ በሱ ላይ እርግጠኛ የሆነ ሰው ልዩ መንፈስ ያለው ሰው ነው፣ በእግዚአብሔር የተወደደ ነው። በሁሉም መንገድ በሁሉም መንገድ ጥስሩ ጣሩ ያላችሁን እዛችሁን፣ እግዚአብሔር ግን ከእናንተ ጋር እንደሚቆም እርግጠኞች ነው። ተናገሩ አመንኩ፣ ስለዚህም ተናገርኩ ይላል እግዚአብሔር ቃል። አምናኩ ተናገሩ።